እሺ፣ እህቴ ገብተሻል። ሰላም ሀቢባ፣ እንዴት ናቸው? ሰላም ነው። በመጀመሪያ በጣም አመሰግናለሁ። እውነት ኑር፣ ኑሪልን

ሊሰጧት አልቻሉም። ተመላለሰ ተመላለሰ ደከመ አይማነት ሴት እንደዚህ እንደዚህ ተመላለሰ። ሴትዮዋ ሌላ ሰው ላስገባ ነው አለችኝ። አዲስ ሰው ደግሞ በቢሮ ጭራሽ ደከሙ ሊያመጡልኝ አልቻሉም እና ቤቱን ን ያገኝቻሉ ብልክልኝ እንደዚች ነዋል ስለው ምንም ችግር የለም ፓስፖርት ግን ሀያ አንድ ሺ ብር ነው አለኝ። እሺ በቃ ሀያ አንድ ሺ ብር ብዬ ትምጣና ምግሬሽን እሰጣታለሁ አለኝ። እሺ ብዬ ልይቷ ምግሬሽን እህቴ ምግሬሽን ድረስ አብራ ሄደች። ምግሬሽን ጠበቃት። ከዛ ምግሬሽ ውስጥ ይገባናለች ቆየ። አይ በቃ ዛሬ ምንም ወረፋ ነው ሌሊት ከመጣ ኦንላይን ላይ እናደርገዋለን ብሩን ስጭኝ ይላል። እህቴ ደግሞ እንዴት እህቴን ታላገኝ አልሰጥህም ትለዋለች። በራሱ ስልክ ደወለልኝ እኔ ደግሞ ስራ ላይ ነበር አላነሳሁም ስልክ ማለት ነው። ከዛ እህቴ ደግሞ እኔ እሷን ታላገኝ በጭራሽ አልሰጥህም በቤት ይዛው ብሩን ማለት ነው። ከዛ ማታ ደወለችልኝ እና፣ እንደዚህ እንደዚህ እኮ ብሎ ስልክሽ አይሰራም ብሩን ስጪ ብሎ ነበር እየው መጥቻለሁ ስትልኝ፣ እንዴ ለምን አልሰጥሽውም? እሱ ማለት የላካት ነው አውቀዋለሁ። አቡ ይሰማሻል? አዎ በደንብ እየሰማሁሽ ነው። ይሰማል

ኦኬ ነው ቤተሰብ። ሰብስክራይብ ፎር ካደረግሽን፣ ማሪ በጣም እየተረበሽን ነው። ሰብስክራይብ አድርጉ። ሀምሳ ሲሞላ እንድትጋብዙ አድርጋለሁ። ቤተሰብ ሀምሳ ሲሞላ ነው አክቲቭ የሚሆነው። ሰብስክራይብ አድርጉ። ሀያ አንድ ሰው ሰብስክራይብ አድርጓል። ገና ገና ይቀረናል። ሀያ ዘጠኝ ሰው ይቀረናል። ሀኒ ሰብስክራይብ አደረግሽ። ሰብስክራይብ አድርጉ። አድወት አድርጋለች። ኔቨር ጊቭ አፕ። ሰብስክራይብ ማድረግ ትችያለሽ። አቡን አሁን አይሰማም? ይሰማል። ከዛ ምን አደረገኝ መሰለሽ፣ ለሊት ለምን አልሰጥሽውም ብሩን ስላ ሲስተር አይ አንቺን ሳላገኝሽ ለምንድን ነው የምሰጠው፣ በቃ ነገ ትራንስፈር አደርግለታለሁ አለች። ከዛ ማታ ዝም ብላ ይዛው ሄደች እኮ አሁን ኦንላይን እንዳላደርገው አለኝ። በቃ የጠዋት ትራንስፈር ታደርግልኝ ብዬ 21 ሺህ ብር ትራንስፈር ተደረገለት። ከዛ በማግስቱ ተደረሰው በኋላ አይ ጨምሩ አለ፣ 4500 ብር ጨምሪ አለኝ እሻል ወደሞ እንደገና አራት ሺ አምስት መቶ ብር ሲስተር የላትም ነበረ ያኮቴሌት ትላክለታል እሷ ደግሞ ትራንስፈር አደረገችለት። አጠቃላይ ሀያ አምስት ሺ አምስት መቶ ብር ትራንስፈር ተደረገለት። ሰኞ ኦንላይን አለ፣ የለም። ማክሰኞ አሻራ ትሰጣለች አለ፣ የለም። በቃ ሳምንት ሙሉ ሴትዮዋ በቃ እዚህ ጋ ነው የሌላ ሰውን በቃ ይቺ እኮ ልታመጣልኝ ነው እህቷን ምናምን ትለኛል። የፋሚሊ ናት የምሰራባት ነው የገዛ በእናትበ እንዲሁ በምታምነው ብዬ በቃ ስምንት ቀን ሲሞላው ለመንኩት። ሲስተም እኮ እምቢ ብሎኝ ነው ምናምን አለኝ። ታውቂያለሽ እህትሽም ስትመላለስ ስምንት ቀን ሙሉ ከርማ ሲስተም የለም አለ። እሺ አልኩት። ወርሆ ነው አረብ እናት በልይቷም ጊዜ እየተጫዋት አንተም እኮ ቤተሰብ እንደምታስተዳደር እኮ እኛም ሁላችንም ቤተሰብ እናስተዳድራለን። እህቴ ቶሎ እንድትመጣ ፈልጋለሁ። ብዙ ችግር አለብን። ሁሉም የየራሱ ችግር አለበት። እባክህም አንዳንዴ ራሳችን ብቻ ሳይሆን ማዳመጥ ያለብን ሰውን ምን ችግር ላይ ነው ብሎ ሰውን ማዳመጥ ያስፈልጋል። እኔ ብዙ ይሄ ነው የማይባል ብዙ ነገሮች አሉ። ብዙ እህቴ ደግሞ መታ የሆነ ነገር እንድታግዘኝ ይፈልጋል። እባክህን ብየለማ አንድ የታገሽ የመታገስ አቃተሻለኝ። እሺ አንድ ወር ከአስራ አምስት ቀን ሆነው እህቴም ከዛ በመጨረሻ በእናትሻ አልኳት። ደግሞ እንዳጋጣሚ ምንም ብር የለኝም፣ አምስት ወር ብር የለኝም ነበር ከረማ ውስጥ ገብቼ ብዙ ነው ጉዳዩ ቅድስት እኔ ጭንቅላት እየጠፋብኝ ስለሆነ እየጠየኩሽ ልጻፍ፣ እባክሽ እንዲያዝልኝ። መጀመሪያ የዛሬ ቀን እነዚህ የዛሬ ማሬ ለምንድን ነው? የሚረብሽ ነገር አለ። ምን ውስጥ ውስጥ። ስምሽ ቅድስት ነው? ቅድስት ነው። የምትኖሪ ቤት ነው? ዱባይ ኦኬ። ኬዞቹ እንዳለ ዱባይ ናቸው። አንድ ነው ባህሬን አንድ ነው። የባህሬን ኬዝ ያለው ጋዝ እንዳለ ኬዙ ሁሉ የሚመጣው ዱባይ። ሌባው አጭበርባሪው ያለው ዱባይ፣ የሚረዳውም አካል ያለው ዱባይ። አይገርምም? እርዳታ ላይ የሚሳተፉት እንዳለ ቁጥራቸው ደብተሬ ላይ የተመዘገቡት አብዛኛው ዱባይ፣ ጥቂት ነው ሌላ ሀገር እርዳታ። አንደኛ ዱባይ በሌባ አንደኛ ዱባይ፣ አጭበርባሪ ህገወጥ ደላላ አንደኛ ዱባይ አሁን ስሙን ልጥቀስ፣ ምናልባት በኋላ ላይ ጠቅሽ ጎበስ ትነሻን ቻየሽ አይደለ? ለዛ ብዬ ነው ጠየቅና፣ ከዛ በኋላ ላይ ነገርኩት። እኔ በእናተ ከራማ ውስጥ ገብቼ አምስት ወር ደሞዝ የለኝ መጀመሪያ ደላላው አንድ አረብ አለች ጓደኛ የምትሰራባት አራት አመት እሷ አረብ እዝህ ቢሮ አለው ቢሮ ምን ነሱ ጋር ነው የሚሰራው። እዛ ልይቷ ይቺ ዳረቧ አንቺ ልጅ የምታቂያት እንዳንቺ ሰራተኛም ሰራተኛ ላታ ትላታ የእኔን ጓደኛ እሷ ደግሞ እህቷ ስላለ እህት ላበአረቧ ታወቅሽ ችግር የለም በአረቧ ታወቅሽ ጉዳዩ ስንት ጊዜ ሆነው አራት ወር ሆኖ ዝታዬ ቴንክዩ ፎር ዘ ሰብስክሪፕሽን እኔ ማር ቴንክዩ ሶ ማች እባካችሁ ሰብስክራይብ አድርጉ። ዛሬ አምሳ መሙላት አለበት ሰብስክራይበሩ። ፕሊዝ ለምታውቁት ሁሉ ሰብስክራይብ ማድረግ ለሚችል ሼር አድርጋችሁ መታችሁ ሰብስክራይብ እንዲያደርጉልኝ አድርጉልኝ ፕሊዝ። እሺ፣ አራት ወር አራት ወር ሆኖ ነው። ከዛ መጨረሻ ላይ በእናትሽ አራት ወር በፊት ስንት ከፈልሽ? ወር በፊት እህቴን እንዲያመጣልኝ ሀያ አምስት ሺህ አምስት መቶ ብር በኢትዮጵያ ኢትዮጵያ ከሀያ አምስት ሺህ ብር ብቻ እያመጣልሻል እንትን ነው ፓስፖርት ነው ፓስፖርት እኮ ነው እሺ ቆይ አንዴ ከአራት ወር በፊት እህቴን ከኢትዮጵያ ለማምጣት እህቴን ለማምጣት ፓስፖርት እንዲያፋጥንልሽ ነው እንዴ እንዲያፋጠንልሽ ነው። እሱ ኢሚግሬሽን አለ፣ ፓስፖርት ቢሰራው እሱ እዛ ነው ኢሚግሬሽን፣ ጓደኞችም አሉ ይደላላነት የሚሰራ ኢሚግሬሽን እሰራለው ብሎ ገና የበፊተኛዋን ያጉኬልቅስ ተከፍሎ፣ ቅድስት ፓስፖርት እንዲያፋጠንልሽ ነው። አጭር ነው ጥያቄው። አእምሮዬ ቴንኪዩ ሰብስክራይብ አርጌን ማን ፓስፖርት እንዲያፋጠንልሽ ነው ወይ በፍጥነት እንዲረዳት እንዲያፋጠን ፓስፖርት እኮ ማፋጠን ሳይሆን አቡዬ፣ አሁን ላይ እየተሰራ ያለው ብር ያለው ሰው ማንኛውም አሁን ቶሎ ለምሳሌ መንጣፍ ከፈለች ሀያ አምስት ሺ ሀያ ሺ ብር ተከፍሎ ተፈቅዷል። ገብቶሻል። አንድ ሰው አስቸኳይ ወደ ፈለግበት ቅድስት፣ አዳምጪኝ። እህትሽ ከኢሚግሬሽን ፓስፖርት ለማውጣት እሱ እንዲያፋጥንላት እንዲያፋጥንላት ለሙስና ነው። ሀያ አምስት ሺ ስንት የከፈልሸው? ለሙስና ሳይሆን ሀያ አምስት ሺ አምስት መቶ ውስጡ ሁሉም ሰው የሚያወጡት ነው። ይችኛም ያጎቴም ብዬ መጣቸው። እሷ ሄዳ እዛው ሰጧት። እሷም ሀያ አምስት ሺ ብር ከፍላ አወጣች እና መጣች። እሱ እዝችኛዋን የሲስተር ላይ ግን ሲደርስ ማውጣት አልቻለችም። ሲስተር ቅድስት ኔና ኔ ውደት ተደማመጠ። እሱ ኢሚግሬሽን ፓስፖርት የሚወጣው ኢሚግሬሽን ነው። ኢሚግሬሽን ገብታ ፓስፖርት ስታወጣ እንዲያስፈጥንላት አስቸኳይ እንዲሆንላት ለሱ ሃያ አምስት ሺውን ከፈለች። እሱ ለሚግሬሽን ለኢሚግሬሽን ሊከፍለው ነው ወይስ ኪሱ ሊከተው ነው? እሱ ለሚግሬሽን ፓስፖርት ሊያወጣ ሲጀመር ሚግሬሽን ነው ልዩቱ። ሚግሬሽን ሄዶ ነይ ብሏት፣ ሚግሬሽን አብረው ገብተው፣ ሀቢባዬ ሚግሬሽን አብረው ገብተው ሲስተም የለም። ይሄ የማቀው ነው አብሮኝ የሚሰራ ነው ብሎ እዛው ውስጥ አሳየኝና ሲስተም የለም አለ። እኔ ከእነሱ ጋር ኮንታክት ነኝ፣ እንደዚህ የሚፈጥኑ ልጆችን የምልካቸውን ፓስፖርት ኮንታክት ነው የተነሱ ጋር በፈለጉ ሰዓት ፓስፖርት ቶሎ ማዘዝ ይችላለሁ። በያንችም ወደ ቤትሽ ሽጊጂ፣ ብሩን ሰጠሽኝ እኔ አወጣለሁ ሲላ እህቴን ሳላገኝ ብሩን አልሰጥም ብላ ብሩን ቤቷ ይዛ ሄደች። በማግስቱ ሀ አንድ ሺ ብር ትራንስፈር ተደረገለት። አይ በቃም አለኝ አራት ሺ አምስት መቶ ብር ድጋሜ ትራንስፈር ተደረገ። ወር ከምናምን ጠብቄ ሲሸለቼ እኔ በእናት ከራማ ውስጥ ገብቻለው እንደው በምታም ነው እኔ ብቻ ብሌ በጣም ብዙ ነገር ብዙ ነገር ለመኛው መጨረሻ ላይ ገዛ ታገሽ የአረቧኔችን በጓደኛዬ የማውቃትን እንዴት ነው እስኪ ጠይቂያት ይች ጓደኝ ስጠይቀው ምን አምስት ሺ ነው ስድስት ሺ ድራም እኮ ነው ይህን ብር ብለው እንትን ትላለች እኔ ተፈለገ አምስት ሺ ስድስት ሺ አሁንም ሀያ አምስት ሺህ ብር በጣም ትንሽ ነው። እንዴት ነው አምስት ሺ ስድስት ሺ ብር ከሚሆ ነው፣ አምስት መቶ ማለት ነው አምስት መቶ አምስት መቶ ድራም ወይም ስድስት መቶ ድራም ነው። እንደ እኔ እኮ ምንም ማለት አይደለ፣ ዝም ብላ ነው አለ ታገሹ፣ አለች አዳምጭኛ፣ ንዴ አሁን እህትሽ ፓስፖርቱን አወጣላት አላወጣላትም? አላወጣም። ከዛ ሀያ ስድስት ስንት ነው ብሩ? ሀያ አምስት ሺ አምስት መቶ ብር ሀያ አምስት ሺ

ሀያ አምስት ሺህ አምስት መቶ ብር እህቴ ከዛ ልንሄድ በሁለተኛ ወሯ ፓስፖርት እኔ በራሴ ላኩላት። ፓስፖርት ለምን ሴትዮዋ በጣም እንትን እያለችኝ ስለነበረ ፓስፖርቷን አወጣኝ ለእህቴ እኔ ፓስፖርት አወጣሁላት ማለት ነው። ጊዜዋ እንትን በቀድም ዕለት ልክ የዛሬ ሳምንት ጠየኩት። የአንችን ፎቶ ላኩለት እባክህን እኔና ሀቢባ ጋ ገብቼ ስምህ ከሚጠፋ ለምን ብሩን አትልክልኝም? ስለ ሁሉ ሪከርድ እሱ ግን ሆነ ብሎ ድሌት አረገ። እኔ ግን ሰሩ ወደ ሌላ አስተላልፊዋለሁ። እሱ ግን እንዳለ ገብቶ ተናግሮ እግዜር አደለም ምና ብቻ ብዙ ነገር ብዙ ነገሮችን ለፈለፈና ገባና ጠፋው። ፎቶ ሽላኮል እባክብም እኔ ሚዲያ ላይ ገብቼ ስም ከሚጠፋ ለምን አትመልስልኝም? እኔ እኮ ከመዳም ብዙ ነገር አርጌ ላብየ ስለውላብሽ ነው ግን አንቺ እኔ እንጃ ብቻ በታገስ ታውቃለሽ አለኝ። እሺ ስንት ሳምንት ነው ቪዲዮ አርጌ ልክልሻ የደወልኩበት መሴጅ ቴክስት ያደረኩበት ስራም አላጣሱ ምንም እዜር አይደለም። አንድ ሰሞን ወራወራ ተግሎ ተነፍሶ ይቆማል። ቲክቶክ ኳቀዋለሁ። ለአንቺ አዲስች ነው መሰለኝ ለእኔ አዲስ አይደለም ብሎ እውነቱን ነው ብርሽ አይመለስም ግን ከሱ ጋ ማንም ሰው በሱ እንዳይበላ ፎቶ ለጥፈም፣ ቪዲዮ እንሰራለን። እሱም በቃ ከዛ ገቢያዊ ይዘጋሉ። ደላላ ስለሆነ ባይዘወይ መጀመሪያም ጥፋቱ ያንቺ ነው። ለምን አትይኝም? የኢሚግሬሽን መንግስት የቀጠራቸው ሰራተኞች አሉ። ከደላላ ጋር የምትዋዋሉ እናንተ ራሳችሁ የሌባ ተባባሪ ናችሁ። ሌባን የምታፋፉት፣ ሌባን የምታሳፍሉት እናንተ ናቸው። ኢሚግሬሽን በቀጠራት ጊዜ ስርዓቱን ጠብቃ አውጥታ መምጣት ትችል ነበረ። ግን በደላላ በሙስና እንዲያልቅላት ለግለሰብ ኢሚግሬሽን እኮ የመንግስት ተቋም ነው። ገብታ የመንግስት መስሪያ ቤት መክፈል የምትችለው ነገር የግለሰብ አካውንት ውስጥ ተናሩ ተፈራርጎ ማስገባት፣ ይሄ እኮ ሌባን ማሳደግ ነው። ሌባን መተባበር ነው። ዞሮ ዞሮ ሲቆጫት እኮ ሳይሳካላት ሲቀር ብሮን ቤቶ ሲቀር እኮ ቀጥታ ሄዳ ኢሚግሬሽን ገብታ ራሱ አወጣቸር። ለምን እኔ አሁን ፓስፖርት ማውጣት ሊፈልግ ብሎ ቀጥታ ኢሚግሬሽን ሄጄ ከመንግስት ነው ማወጣው። ለመንግስት ክፍያውን ፈጽሜ ነው ማወጣው። ከደላላ ጋር ለፓስፖርት፣ ከደላላ ጋር የምዋዋለው ነገር አይኖርም። እናንተ ናቸው አሁንም እሱ ስሙ ነው የሚጠፋው እንጂ መለሰልኛል ብለሽ እንዳይሆን የመጣሽ ይህንትን በጠይቂው እና ተመለሰ መለሰ አልጠይቁ። ለሀያ አምስት ሺህ ብር እኔ ከደላላ ጋር ቁጭ ብዬ አላወራም። በኢትዮጵያ ሀያ አምስት ሺህ ብር በስንት ሚሊዮኖች የማስመልስ ሴትዮ ለሀያ አምስት ሺህ ብር ብዬ ቁጭ ብዬ ከአንድ ደላላ ጋር ስንቴን ሲባርጌ ስዳረቅ ሆይ ስላላክ አልገኝም። ግን እንትን እንድልልሽ ከፈለግሽ ሌላዎቹ እንዳይበሉ ከፈለግሽ ይህን መልእክት አስተላለፍልሻለሁ። አንቺን አሽ እኮ ወደሽ መንግስት የቀጠራቸው አካላት ኢሚግሬሽን ከፍቶልሻል። መንግስት ቀጥ ብለሽ ሄደሽ ገብተሽ፣ እህትሽ ቀጥ ብላ ሄደ የምን ቪ አይ ፒ ሰርቪስ መፈለግ ነው? ለምንድነው ቪ አይ ፒ ሰርቪስ የምትፈልግ? ብላ ገብታ ኢሚግሬሽን ለምን ፓስፖርት አታውጣም? ለምን ኢሚግሬሽን በር ላይ በሚቆሙ አጭበርባሪዎች፣ ሌቦች፣ ደላሎች ምንድን ነው? ቀጠሯን ጠብቃ በስንት ስርዓት ዞሮ ዞሮ ሲቆጫት ብሯን ሲበላ ደላላ ግን ኢሚግሬሽን ገብታ አወጣች። መጨረሻ ላይ በህጋዊ መንገድ ላቸሁ እናንተ ናችሁ በህጋዊ መንገድ ሉ ስትባሉ እምቢ እያላችሁ፣ በህገ ወጥ እየመረጣችሁ በደላላ በድብቅ ቆሎ ካላችሁ ስትበሉ ትመጣላችሁ። እኔ እኮ መጀመሪያ ለእሱ ወጣ ተብሎ አልተሰጠም። ልይቷ እኮ አታውቅም። ኦሬዲ፣ ብርሽ ተበልቷል። ግን እሱ ስሙ ፎቶ ይለጠፋል፣ ስሙ ይጠፋል። ነግሮሻል፣ ኦልሬዲ። ቲክቶክ ለትንሽ ቀን አውርቶ ይጠፋል፣ ምንም አታመጭም ብሎሻል። እውነቱ ነው። ፎቶ ይለጠፋል፣ ገበያው ይዘጋበታል። አለቀ። ማንም ሰው እንዳይበላ፣ እሱ ጋይ ነው። ይሄ ሰውዬ ኢሚግሬሽን ነው የምሰራው እያለ የእነዚህን ሰዎች ብር እየበላ ነው፣ ተጠንቀቁ ብዬ ነው ብዬ ምሰራ እሺ በቃ አብዬ፣ ፎቶውን በምልላክልሽ፣ ሸታ ደግሞ ቦይሶቹ ምኖቹ ማስረጃዎቹ ስለሚያስፈልጉ ላኪኝ ዋትሳፕ ላይ ሁሉን ምልክልሽ። አለ በሙሉ አለ። ጥሩ አርጋርጊያቸዋለሁ። እሺ ምን ላድርግ? እንዴት ላስገባልሽ? ማን ይውረድልሽ? አዶትዬ አሪዩ ፍሬ

ቁጥሩንም አብረሽ ላኪ። ቪዲዮ ልሰራ እንደሆነ ነግረዋለሁ። እሽ አብዬ በጣም አመሰግናለሁ። እኔ ባይመለስም ጠይ ማለት በቃ ንገሪውና ምንም ማድረግ አልችልም ነግረዋለሁ፣ ወይስ አርጌ ይህንን ሁለት ቀን ጠብቄት ቪዲዮ እሰራለሁ ምናም ብዬ ነግረዋለሁ። በሁለት ቀን ውስጥ ምንም አይነት ምላሽ ካልሰጠ ቪዲዮ እሰራለሁ። ኖሪልን በጣም ኖሪልን። እውነት እግዚአብሔር አንቺ ሁሉ ነገራችን እናንተ ከህገ ወጥ ደላላ ጋር ኧረ በእናታችን፣ ሁሉ ነገር በህጋዊ መንገድ ለመጨረስ ሞክሩ፣ ፕሊስ። እኔ ያው ኢትዮጵያ ስሄድ ውጭ ጉዳይ የሄድና ሰራተኛና ማህበራዊ ጉዳዮች የሄድና ሊስት እቀበልላቸዋለሁ። መንግስት ፍቃድ የሰጣቸውን ኤጀንሲዎች ሊስት ተቀብዬ ቪዲዮ ሰራላቸዋለሁ። በነዛ ኤጀንሲዎች ብቻ፣ መንግስት ፍቃድ በሰጣቸው ብቻ፣ በህግ መጠየቅ በሚችሉ አካላት ብቻ ወደምትፈልጉበት ሀገር ሄዱ። በተረፈ አየር ላይ የሚሰሩ መንገድ ላይ የሚሰሩ ቢሮ የሌላቸው ፍቃድ የሌላቸው ደላሎችን እየተጠቀማችሁ ብራችሁ ተበልቶ እናንተ አደጋ ላይ ወድቃችሁ መልካቱ እዚህ መዳን ብትደፈሩ ደሞዛችሁን ብትከለከሉ በሕግ መጠየቅ ማትችሉበት ሁኔታ ላይ እየሆናችሁ ነው ፍትህ እያገኛችሁ አይደለም ለምን ስትጀምሩ መጀመሪያ በህጋዊ መንገድ ስላልጀመራችሁ ዝም ብላችሁ የመንገድ ደላላ እየተጠቀማችሁ ለምንድነው የህገ ወጥ ደላላ መጫወቻ የምትሆኑት እናንተ ሁልጊዜ ጥያቄ በዚህ አጋጣሚ ነገር ልናገር ምንድን ነው፣ እሱም እንደዚህ አይነት ነገር ላይ ሁለቱም ተጠያቂ ናቸው። ተቀባይም ሰጭም ነው ወንጀል እየሰራ ያለው እና እንዳልሹ ፍትህም አያገኙም እነሱም ደግሞ ሌላ ዴንጀር ውስጥ ነው ራሳቸውን የሚከቱት ምክንያቱም ሰጭም ተቀባይም ነው ወንጀለኛ የሚሆነው እና ከእንደዚህ አይነት ነገር ተቆጠቡ እህቶቼ። ሀይ ሀቦ፣ እንዴት ናችሁ? አኒ እንዴት ነሽ? ማሪ ቮይስ ላደርግሽ ነበር ተሻለሽ? አዎ ደህና ነኝ። ጎሽ ሀይ ሀቦን ስትል በእናትሽ ባለፈው ዳይመንድ ቆይ ሳርካልኝ እየመለስኩላት እኮ ነው ዋትሳፕ ላይ ሰብስክራይብ ኢንቫይት ልታደርጋቸው ብላ እንቢ ብሏት እንቢ እንዳላት ስትነግረኝ፣ እኔ ራስሽ ሰብስክራይብ እንድታረጊ ነው በዋትሳፕ የጠራሁሽ ሀምሳ ከሞላ በኋላ ነው ኢንቫይት ማድረግ የሚቻለው እያልኳት ነው። ዳይመንድዬ ሀምሳ ሳይሞላ ኢንቫይት ማድረግ አይቻልም። አሁን ሀያ ዘጠኝ ሰው ሰብስክራይብ አድርጓል። ሀያ አንድ ሰው ይቀራል። ፕሊዝ ሀያ አንድ ሰዎች ሰብስክራይብ አርጉና ሀምሳ ይድፈንና ኢንቫይት እንዲያደርጉልኝ እሺ ቴንክ ዩ። እሺ አንዬ በናትሽ ያቺ ሰናይት እስካሁን ምንም ነገር እንትን አልተባለችም። እና በናሽ በጣም ታማለች። እኔ ጋር አስር የሜሴጅ እየላከች ነው። እና እኔ ደግሞ ፎርዋርድ አላረኩልሽም። ሰሞኑን ደግሞ እኔ አልቻልኩም ነበር። ምን ነበር ችግሩ? ስልክሽን ምናን ላኪልኝ ብለሽ ልኬልሽ ነበር። ባለፈው እንትን በምረታዋቹ ጊዜ ላሰራልሽ ብሎ ብር ወስዶ እኮትም ይሄው አሁንም አልቅሳ ዛሬ ላከችልኝ። እዚሁ ናት አስገቢኝ እባክሽን እያለች እኮ ቲክቶክ ፕሮፋይልን ካላከች በምን አውቀን እናስገባት? ትላክልሽ አንቺ ወደ እኔ ወደ ሞዴል ግሩፕ ፎርዋርድ አደርጋለሁ። በቃ ቁጥር እንዴት ነው የምልቀው? እንዴት ነው የምልቀው? ሶፊን ፎሎ ታደርጊና ሶፊ ከስርሽ ያለችው አበባ ፕሮፋይሏ ላይ አበባ ያለው ሶፊ፣ ኤስ ኦ ኤፍ አይ ሶፊን ፎሎ አድርገሽ በመሴጅ ቁጥርሽን ቁጭ ታደርጊላታለሽ። ሶፊ ሲደርሳት ቁጥሮሽ ትልክልኛለች። አልሆነችልኝም፣ እስኪ እሷ ታድርገኝ። አንቺ ወርደሽ ልክልሻለሁ። ኦልሬዲ ሀይ ብዬሻለሁ። ማ መሴጅ ስትገቢ ታገኘኛለሽ

እንትን ልበላችሁ ሰብስክራይብ እኮ እንትን ማድረግ ይቻላል ከሁለት በላይ ስታደርጊ፣ አሁን ሳይሞላ ማለት ነው ስታደርጊ ለሶስት ወር በቀራችን እኮ ነው ያለው እንጂ እኮ ይቻላል። ግን ለአንድ ሰው ስታደርጊ የሶስት ወር ብቻ ነው ይሰማል። ሰላም ናችሁ ሁላችሁንም። ስራ ላይ ስለሆንኩ ነው። አለን አለን ሁላችሁም ሰላም ያለው ልጁ ልጁ ማለት ነው እንትን ከተሰጠው በኋላ እንትን ብሎሻል፣ መልሶልሻል፣ ነግሮሻል። እኔ አስገብቼለታለሁ እንዲያውም ጨምሬ ነው የላኩላት የቆየበትን ጨምር ማለት ነው። አይ አልነገረሽም ብዬ ነው ላንቺ በኮመንት ብዙ ጊዜ ጽፌልሻለሁ። አላሹ ቤተሰብ ሁላችሁንም ሰላም ብያለሁ። የአቦ እኔ እኔ እወጣለው እኔ እችላለው እኔ መጋበዝ እችያለው። እንደውም ሁለት ልጆች ጋብዣለው። ግን ምንድን ነው ከዛ በላይ ያሉትን ግን የሶስት ወር በ ቀብ አልችልም። የንታ ሁለት ልጆች ብቸው እችላለው ማለት እንትን አርግያለው እንትን አርግ ያለው ግን ምንድን ነው ይኸው፣ እኔ ለቅላት አለው እኔ እኔ ሰብስክራይብ አላረኩሽም። እንዲ ያው እኔ ሰብስክራይብ እኮ እኔ አርግ ያለው፣ ይኸው አርግ ያለው። ይሄን የምችለው ስላረኩ ነው። አዎ ግን እኔ አሁን ሁለት ሰው እንችላለን በኖርማል ማለት ነው። ከሁለት በላይ ሁለት ሰው እንትን አረኩኝና ሰብስክራይብ አረኩና ከእንግዲህ ያሉትን ለሶስት ወር ነው እንጂ አንዴ ማድረግ አልችልም። የሶስት ወር ወይ ከዛ በላይ ነው ኢንቫይት ማድረግ የምችለው እና ለዛ ነው። አይ ዶን ኖው ምን እንደማድረግ።